እንደተለመደው እንግዲህ አሁን በመዲናችን አዲስ አበባ ያለውን የትራፊክ ፍሰት ቅኝት ወደናንተ የምናደርስበት ሰዓታችን ላይ ነው የምንገኘው። ሁሌም እንደምናደርገው ደግሞ በሁለት የተለያየ መልክ ነው እንግዲህ ወደናንተ እንቅስቃሴውን የምናስቃኘው። የመጀመሪያው ጉግል ማፕን በመጠቀም ይሆናል። ከዛም ስንሻገር ደግሞ ሁልጊዜም እንደምናደርገው በተለያዩ አካባቢዎች ላይ ባልደረቦቻችን ይኖራሉና በተለይ ከባለሙያም ጋር ጭምር ማብራሪያ የምናገኝበት ሁኔታ ይኖራል። ዛሬ እንደምትመለከቱት እንግዲህ ይህንን የምንቃኝ ይሆናል። ወደ በኋላ ላይ እንመለሳለን። በስፍራው የሚገኙ ባልደረቦቻችን መረጃውን ከባለሙያ ጋር አሰባጥረው ወደኛ የሚያደርሱ ነው የሚሆነው። በቅድሚያ የምንመለከተው ጉግል ማፕ የሚሰጠንን መረጃ ይሆናል። እንግዲህ እንደ ሁል ጊዜው ይህ ሰዓት ይታወቃል። የስራ መውጫ ሰዓት ነው። ሰዎች የተለያዩ ጉዳዮችን ሲከውኑ ከዋሉበት ወደ የመኖሪያ ቤቶቻቸውም ወደ ተለያዩ ቦታዎች የሚንቀሳቀሱበት እንደመሆኑ መጠን በአብዛኛው በዚህ ሰዓት የሚኖረው የመንገድ ሁኔታ በጣም የተጨናነቀ እንደሆነ ይታወቃልና ያንን ነው መመልከት ምንችለው ጉግል ማፕ የከተማዋን የአዲስ አበባን ገጽታ ነው በዚህ ሰዓት የሚያሳየን፣ መመልከት ይቻላል። የተዘጋጉ መንገዶች መስቀል አደባባይ እንግዲህ እንደ ሁልጊዜ ሁሉ መጨናነቆች ይታዩበታል፣ አብዛኛው እንቅስቃሴ የሚበዛበት ስለሆነ። በአንጻሩ ደግሞ ቂርቆስ አካባቢ የተወሰነ ነፃ የሆኑ መንገዶች አሉ። ወደዚህ ጠጋ ስንል ሰሚት ፍየል ቤት አካባቢ ነፃ ይመስላል አንጻራዊ ፍሰቱ፣ እንዲሁም ወደ ጎሮ አካባቢ ጎሮ የረር ሆስፒታል አካባቢ ያለው እንዲሁም ገርጅ አካባቢ መላቀቅ ይታይበታል። ወደ ዝቅ ስንል ወደ ቦሌ ቡልቡላ አካባቢም እንዲሁ የትራፊክ ፍሰቱ ሰላማዊና ጤነኛ ይመስላል። በተከታይነት የምናልፈው ደግሞ ለዛሬ ወደ መረጥንላችሁ አካባቢ ነው የሚሆነው። እንደምትመለከቱት ዛሬ የምናስቃኛችሁ ዑራኤል አደባባይን ይሆናል። ይሄም አካባቢ ወደ ተለያዩ አቅጣጫዎች የሚወስዱ መንገዶች ያሉበት አካባቢ ነው እና በስራ መውጫም ሆነ መግቢያ ሰዓት ላይ የተወሰኑ መጨናነቆችን የሚያሳይ ነው የሚሆነው። እንደምታዩት ከሆነ ወደ ቦሌ አትላስ የሚወስደው መንገድ ነው በዚህ ሰዓት በደንብ መጨናነቅ የሚታይበት። መስመሮቹ ደማቅ ቀይና ቢጫ ሆነዋል፣ የትራፊክ መጨናነቅ እንዳለ ያመለክታሉ። በአንጻራዊነት ደግሞ ከመስቀል አደባባይ ወደ መገናኛ የሚወስደውን መንገድ ስንመለከት እዚያ አካባቢ ካፒታል ሆቴል አካባቢ መጨናነቅ ይታያል፣ እስከ 22 ድረስ ማለት ነው። ወደዚህ ወደ መስቀል አደባባይ የሚወስደው መንገድ ግን በአንጻራዊነት ነፃ ይመስላል። ከዛ ባሻገር ግን በተለይ ደግሞ በስፍራው የሚገኘው ባልደረባችን መሀመድ ኑር አሊ ደግሞ ያለውን ነገር እዛ ጋር ተገኝቶ የሚነግረን ይሆናል። ወደሱ ነው የምናልፈው። መሀመድ በስፍራ ላይ ነው ያለው። መሀመድ እንደምን አምሽተሃል? እንግዲህ ባለህበት አካባቢ ያለው የትራፊክ አሁናዊ እንቅስቃሴ ምን ይመስላል? እስቲ አስቃኛል። አመሰግናለሁ ጸጋ። ኤኤምኤን 24/7 እንደሚታወቀው እንግዲህ በመዲናዋ በተለያዩ አቅጣጫዎች የሚገኙ የትራፊክ እንቅስቃሴዎችን በየቀኑ ለተመልካቾቹ መረጃዎችን ያደርሳል። በዚህም እንግዲህ ዛሬ መገኛችንን ያደረግነው ዑራኤል አካባቢ ነው። ዑራኤል አካባቢ እንደሚታወቀው እንግዲህ ወደ ተለያዩ አካባቢዎች መኪናዎች የሚንቀሳቀሱበት ነው። ዑራኤል አደባባይ ማለት ነው። እንግዲህ በዚህ አካባቢ ላይ ወደ መገናኛ እንዲሁም ወደ ቦሌ አትላስ እና ወደ እስጢፋኖስ መስቀል አደባባይ መኪኖች የሚሻገሩበት ስፍራ እንደሆነ ይታወቃል። ይህ አካባቢ እንደተለመደው እንግዲህ በየጊዜው በስራ መውጫና መግቢያ ሰዓት የተወሰኑ መጨናነቆች የሚስተዋሉበት ስፍራ ነው ማለት ነው። እኛም እንግዲህ በቅኝታችን እነዚህን ለመታዘብ ችለናል። በተለይ ደግሞ ይህንን የትራፊክ ፍሰት ሲያሳልጡ የተሳካ እንዲሆን ለማድረግ ሲንቀሳቀሱ የሚገኙ የትራፊክ አባላት እዚህ ይገኛሉ። ከነሱ መካከል እንግዲህ ዋና ሳጅን ለዛው አጠገቤ ይገኛሉ። አጠቃላይ በዚህ በኡራኤል አደባባይ የሚገኘውን የትራንስፖርት ሂደት ደግሞ ምን ይመስላል የሚለውን እንዲሁም ደግሞ ተጠቃሚዎች የትኛውን አማራጭ መጠቀም እንዳለባቸው የሚነግሩን ይሆናል ማለት ነው። በመጀመሪያ ዋና ሳጅን ለዛው እጅግ አርጌ አመሰግናለሁ። በአጠቃላይ እንግዲህ በተለይ ተጠቃሚዎች የትኛውን የመንገድ አማራጭ ሊጠቀሙ ይገባል፣ እዚህ የኡራኤል አካባቢ የሚገኘው አደባባይ ትራንስፖርት ሂደትስ ምን ይመስላል፣ አጠቃላይ ያለውን ቢነግሩን። ከኡራኤል ወደ መገናኛ የሚሄደው ነው አብዛኛውን ጊዜ አሁን ትንሽ ያዝ የሚያደርገው። ይህን ለመቀናነስ ደግሞ ወደ ባልደራስ በባልደራስ አድርጎ በሲግናል ወደ እንግሊዝ እምባሲ ይህ ጥሩ አማራጭ ነው። በዛ ቢጠቀሙ የተሻለ ነው። አብዛኛው ወደ ቦሌ የሚሄዱ ካለ ወደ ቦሌም ወደ አትላስን መስመር ይዘው ወደ ወሎ ሰፈር የሚሄዱ ከወሎ ሰፈር አደባባይ ዞሮ በሩዋንዳ መግባት ይችላሉ። ይሄ መስመሩ ያለው በጣም ያዝ የሚያደርግብን ግን ወደ መገናኛ የሚሄዱ ነው፣ አብዛኛውን ጊዜ የሚዘጋጋብን። ስለዚህ ዋናው በዚህ ደግሞ መፍትሄ የሚሆነው እግረኛ መንገድ አለመኖር ነው። ላይ እግረኛ መሸጋገሪያ ድልድይ ቢኖረ ዘሪውን ጋር እዛ ጋር ቢሆን ቢያንስ ተወሰነ የትራፊክ ፍሰቱን የተሳለጠ ያደረገው ነበር። እዛ ያለው ድልድይ መሸጋገሪያ ቢሆን የበለጠ ይሻሻል ነበር። አሁን ግን እንደ አማራጭ እኛ የምናደርገው ሲይዝብን ወደ መገናኛ ያለው ሲበዛ ወደ ባልደራስ አድርጎ በሲግናል ወደ እንግሊዝ ኤምባሲ አድርጉ ቢሄዱ የተሻለ ነው እንደ ዋና ሳጅን ለዛውን እጅግ አድርጌ አመሰግናለሁ። በአጠቃላይ እንግዲህ ዑራኤል አካባቢ ላይ ምን ይመስላል የሚለውን ነው ዋና ሳጅን ለዛው የመለሱልን ማለት ነው። በአጠቃላይ እንግዲህ ተጠቃሚዎችም ዋና ሳጅኑ ባመላከቱት አቅጣጫ አማራጫችሁን መጠቀም የምትችሉበት ሁኔታን እንግዲህ በገለጹት መንገድ መጠቀም ትችላላችሁ ማለት ነው። በአጠቃላይ በዑራኤል አካባቢ አደባባይ ያለው የትራንስፖርት ፍሰት ይህንን ይመስላል። ጸጋ አመ አመሰግናለሁ ባልደረባችን መሀመድ ኑር አሊ ከስፍራው ሆነ፣ ስላደረስከን መረጃ፣ እንግዳችንም ከልብ አድርገን እናመሰግናለን። መልካም ምሽት ይሆንልን።